አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ እህት ወንድሞቼ እንዴት ናችሁ? በያላችሁበት ያላ ሰላምና ዝነት አይለያችሁ። ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ ሁኑ። አበረታቶኝ ለእናንተ ምንም አይጎዳችሁም፣ ለእኔ ደግሞ በጣም ይጠቅመኛል። አበረታቶኝ ለወደፊት ጥሩ ነገሮችን እንዲሰራ የእናንተ ድጋፍ ያስፈልገኛል። እንሻላህ ዛሬ ተስፋ መቁረጥ ምን ማለት ነውና ተስፋ ለመቁረጥስ ይላል ረእሱ ማለት ነው። በህይወት ገጠመኞች ብዙ ፈተናዎች ይመጡብንና አንዳንድ ሰዎች ተስፋ እንቆርጣለን፣ የምናልፈው አይመስለንም። ኦረዴ ግን ያንን ፈተና ተቋቁመን ብናልፈው ጥሩ ነገር ነበረ። ግን አብዛኞቻችን ተስፋ እንቆርጣለን። በተለይ በአረብ ሀገር ያለን እህቶች እጅግ በጣም በአብዛኞቻችን በቃ ተስፋ ቶሎ እንቆርጣለን። አላማ ይጠፋብናል። ደግሞ ተስፋ ስንቆርጥ በቃ ሁሉ ነገር ብርሃኑ ሁሉ ጨለማ ይሆንብናል። አንዳንድ ጊዜ ቆም ብለን አናስብም ይመስለኛል በቃ ቶሎ ተስፋ የመቁረጥ ባህሪ አለን። እኛ ስሶች ነን። ለምሳሌ አሁን እንሰራለን፣ ደሞዛችንን በየወሩ ለቤተሰቦቻችንን እንልካለን። ለራሳችን እውነት ለመናገር ካርድ ራሱ የማይኖረን ሰዎች አለን፣ ከእኔ ጀምሮ ማለት ነው። ግን ወይ መጀመሪያውኑ መጠንቀቅ ነበረብን። ግን እኛ ደግሞ እኛ እንደ ሻማ እየቀለጥን ለቤተሰቦቻችን ስለምንረዳ፣ ቤተሰቦቻችንን ደስታ ስለምንፈልግ ያው ሁሉም ቤተሰብ ማለት አይደለም፣ በአብዛኛው ቤተሰብ ግማሽ ቤተሰብ ማለት ይቻላል። በቃ ያንን ገንዘብ እንልክ እንልክ እንልክ እና መጨረሻ ላይ በቃ ባዶ ከሆን ድከም ሲለን ወደ ሀገር እንገባለን። በቃ ድጋሚ አንመለስም ምናምን እና እዛ እንሄዳለን። እዛ ስንሄድ ግን ያልጠበቅነው ነገር ያጋጠመናል። እኔ ስንቶቻችንን ሂደን ላንመለስ እንልና እንሄዳለን። ከሄድን በኋላ ደግሞ ተመልሰን እንመጣለን። ያ ማለት በቃ ያ ሁሉ ሲደራረብብን ሁለቴ ሶስቴ ስንመላለስ ከዛ ሁሉም ነገር በቃ ለእኔ ብቻ ነው ይሄ ፈተና የመጣብኝ ብለን የምናስብ ልጆች አለን። ግን እሱ አይደለም ተስፋ ለመቁረጥ ጥሩ ነገር ነው። ተስፋ ለመቁረጥ ጥንካሬን ይሰጣል። ተስፋ ከቆረጥን በቃ ሁሉ ነገር ግራ ይገባናል። መኖር ያስጠላናል፣ መስራት ያስጠላናል፣ መብላት ያስጠላናል፣ ራሳችንን አንንከባከብም። ሁሉም ነገር በቃ በቃ። እንደዛ ደግሞ ከሆን ህይወት በቃ ትርጉሙን ያጣል። እና እህቶቼ ተስፋ አትቁረጡ ነው የምለው። ተስፋ መቁረጥ በጣም ከባድ ነገር ነው። ጠንካራ እንሁን። በተለይ አረብ ሀገር ያለን እህቶች ማለት ነው። ጥንካሬ ያስፈልገናል። ሁሉን ነገር በቃ በጥንካሬ ማለፍ አለብን። ተስፋ አንቁረጥ። ተስፋ ተቆረጥን፣ ህይወታችን ሁሉ ጨለማ ነው የሚሆንብን። ህይወታችን ደግሞ ብርሃን ከሌለው በቃ ወደ ራስ ማጥፋት እንሄዳለን። ድብርት ውስጥ እንገባለን። ራሳችንን መንከባከብ እናቆማለን። ሰዎችን ማመን እናቆማለን። ሰዎች ያስጠሉናል። በቃ ከሰው ደግሞ ከተገለልን፣ በቃ ብቸኛ ከሆንን ወደ የት እናመራለን? ወደ ራስ ማጥፋት እናመራለን። ስለዚህ ይሄ ሁሉ ከሚሆን ይልቅ በቃ አልፈዋለው ይህም ይሄም ለበጎ ነው፣ ይሄም በቃ አልፈዋለሁ ብለን ማሰብ አለብን። ተስፋ ለመቁረጥ ማለት በቃ ሁሉንም ፈተናዎች በጥንካሬ ማለፍ አልፈዋለው፣ እችለዋለው ማለት፣ የማንችለውን ሁሉ እንችለዋለሁ ብለን ከሞከር ነው። የእውነት ነው ምላችሁ፣ ታልፉታላችሁ። ትሞክሩት ሞክሩት ብቻ። መሞከር ብቻ ነው የሚያስፈልገው ማለት ነው። ብርታት ያስፈልጋል፣ ጥንካሬ፣ መውደቅ መነሳትን። በቃ በወድቅም የምነሳለሁ ብላችሁ ካመናችሁ ተስፋ ትቆርጡም። ተስፋ ካልቆረጣችሁ ደግሞ በቃ ሁሌም ብርሃን፣ የወደፊት ህይወታችሁ ደስታ ነው የሚታያችሁ። የሆነን ነገር አልችልም ማለት እችላለሁ፣ በቃ ተስፋ ለመቁረጥ ማለት እሱ ማለት ነው። ለህይወታችን ደስታ ይሰጠናል። ህይወታችንንም ለነገ ብለን እየጓጓን የምንሰራው ነገር በቃ ለወደፊት ለነገ ብለን ብርሃን ስለሚታየን ያንን ብርሃን ደግሞ እያሰብን ከኖርን እኛ በህይወታችን ሁሌም ደስተኛ እንሆናለን። ባለን ነገር ማመስገን አለብን። በአብዛኞቻችን በቃ ከታች ወደ ላይ ስንሆን እንጂ ከላይ ወደ ሳይ ስንወረድ በጣም በቃ ህይወታችን ያበቃለት ያህል ይሰማናል። ግን ህይወት እንደዚ አይደለም። አንዴ ከላይ እንደርሳለን ከታች ተደስታል። አንዳንድ ጊዜ ደግሞ እላይ ደርሰን ደግሞ ወደ መሬት እንወርዳለን። ይሄ የሰውኛ ባህሪ ነው። በዛ ላይ እንደገና ከአላህ ስብሃነው ተዓላ መራቅ የለብንም። ፈተናዎች ሁሉ ሲገጥሙ በቃ እሱን መለመን እሱን መማጸን ያስፈልገናል። ስለዚህ እህቶች ተስፋ ትቁረጡ። ሰው ስለጠላችሁ፣ ሰው ስላገለላችሁ፣ ሰው ደግሞ እንደኔ ይሆንልኝ ብላችሁ ከጠበቃችሁ የእውነት ትጎዳላችሁ። በተለይ እዚ አረብ ሀገር ያለን እህቶች በአብዛኛው ቤተሰብ እንልካለን። ጓደኛ፣ ለቤተሰብ፣ ለጓደኛ ለተቸገሩ የምንረዳው የአረብ ሀገር ሴቶች ባይዛወይ ግን ከዛ እንሰራለን እንሄዳለን። ከሄድን በኋላ ያው ባዶ እንሆናለን። ባዶ ሁነን ደግሞ ተመልሰን አንመጣም። እንና በአብዛኞቻችን እንገባለን፣ አገር ባዶ እንሆናለን። ከዛ እንደገና ደግሞ መልሰን እሞክራለን። አሁንም መልሶ አሁንም መልሰን እንደዛው ነን ሁለት ሶስት ጊዜ እየሞከርን እንደዛ ከሆን ተስፋ መቁረጥ የለብንም ያንን መርዳት ያለብንም ሙሉ ለሙሉ አቁመን ወደ የት እንገባለን ወደ ራሳችን ህይወት አንደኛ እድሜያችንን እንትን እያልን ውበታችንም እድሜያችንም ሁሉ ነገራችን በቃ እየጠፋ ነው እያነሰ ነው እየደከምን ነው የምንመጣው በዛ አጋጣሚ ተስፋ መቁረጥ ውስጥ መግባት የለብንም አንድ የሞከረን ነው ሁለት የሞከርን በሶስተኛው እንግዲህ በዛ መንገድ ላይ ሁልጊዜ እየተመላለስን ያው ያው ያው ከሆነ እኛ ሰው መሆናችን ትርጉም ይጠፋዋል። ገባችሁ? እና በዛ መንገድ አትሄዱ ነው የምላችሁ እህቶች፣ እንሻ አላህ ተስፋ አትቁረጡ። ተስፋ ይኑራችሁ። የወደፊት ብርሃን ይኑራችሁ። ደግሞ ይሄ ያቅተኛል አትበሉ በቃ ሞከራቸው ከሆነ ሆነ፣ ከተሳካ ተሳካ፣ ካልተሳካ አልተሳካም። በቃ ይሳካ። አብዛኞቻችን ተስፋ ምን ቆርጠው፣ ይህንን ነገር አድርጌ እኮ በዚህ ነገር በዚህ ነገር ትልቅ ደረጃ ደርሻለሁ እንላለን። ያ ሳይሳካ ሲቀር እንወድቃለን። ግን አንድን ነገር መሞከር ያለብን እንወድቃለን ወይ እንነሳለን ብለን ያንን ነገር መሞከር አለብን። ኢንሻአላህ ራሳችሁን በዛ ላይ ጠብቁ፣ ተንከባከቡ፣ ተስፋ አትቁረጡ። ነገም ሌላ ቀን ነው። ነገ ብርሃን ነው። በዛ ላይ እንደገና ከማንም ከምንም በላይ ከፈጣሪያችሁ አትራቁ። ሰው ወደዳችሁ፣ ሰው ጠላችሁ፣ ሰው ጥሩ ፊት አሳያችሁ አይድነቃችሁ፣ አትጨነቁ። በራሳችሁ ተማመኑ፣ በቃ ራሳችሁን ዝቅ አታድርጉ። ራስ መተማመን ይኖራችሁ። ትልቅ ደረጃ የምንደርስ ብዙ ልጆችን እህት ወንድሞቻችን ያስተማርን ደረጃ የደረስን አይደል፣ እኛም መሞከራለን ያ ሁሉ የተሳካ ወንድሞቻችን እህቶቻችን በእኛ ጥረት ነው። ስለዚህ እህቶቼ